ጸጋ ተንከሰከሰች። ጸጋ ተንከሰከሰች። የሀገር አለ የዘንድሮ ጉድ እኮ ነ ጋይዝ የዘንድሮ ጉድ ነው። ዘንድሮማ አብርሽ እውነት በጣም ነው ሀራ በጣም ለወደንዝ ብቻ ክብር ይኖርክ ትንሽ ማለት ነው። አንቺ ደግሞ ማንሽ ሄርሜላ ማለት ነው። የእውነት ለራስሽ ክብር ይኖርሽ ሴት ልጅ ነሽ። ወንድ ሀያ ነው በነገራችን ላይ ይሄ ስላችሁ ይቅርታ አርጉልኝ፣ ጋይስ። ለምን እንዳልኩ ስለሚገባችሁ ማለት ነው። በተለይ ወንድ ልጅ ሀያ ነው ያልኳችሁ፣ ለምንድነው ጣጣ የለውም ገባችሁ አደለ? ጣጣ የለውም ገባችሁ። ግን አንቺ ሴት ልጅ ነሽ፣ ተረጋጊ። ሲጀምር እንደዚህ አይነት ፕራንክ ለዛም በቅርብ ከሩታ ጋ የተፋታ እንደ ቪዲዮ ነው የምላቸው። አሁንም እኔ ታቃላችሁ እንደ ቪዲዮ ተፋቱ ያሉ ባልና ምስት መሀል ገብተሽ እንደዚ አይነት ፕራንክ መስራት አልነበረብሽ። ምንነት ሲጀምር በጀመራ ተኝተሽ ከተነሳሽ፣ ከተኝተሽ ከወጣሽ በኋላ እኛ በምን እናውቃለን? መጀመሪያ ነገሮቹን ጨርሳችሁ ከዛ ደግሞ አይዲያ መጥቶልሽ ወጥተሽ ቪዲዮ ብሰሪ፣ በምን እናውቃለን? ይሄ ሜዳ ይመስላል ራሱ ክላሱ ማለት ነው። እንዲ ማንም የለም እኮ ጋይስ፣ ሰው የሚኖር አይመስለኝም። አያቴ ቤት ነው አለችው። እንዲ ሰው የሚኖር እንደዚህ አይነት ሜዳ ምንም ምንም የሌለ እና ውዶቼ እንዴት ዋላችሁ? እንዴት ናችሁ? ደህና ናችሁ ነው ያለው። እግዚአብሔር ይመስገን ሰላማችሁ ብዝት ትበልልኝ። እኔ ግን ይቅርታ አድርጉልኝ። እኔ እውነት ለመናገር የሚተሳደቡ በጣም የምትገርሙኝ ማለት ነው። እነዚህ እኮ ተመካክሮ ነው የሚሰሩ። እኔ ውድ ግን እኔ ውዶች ማለቴ ነው። እና በጣም ያስጠላል። ምንድነው እና ከእናንተ አሁኑ ወጣት የሚማረው ማለት ነው። ምንድነው ከመጀመሪያ እስካሁን አብሮች ዝሙት ነው በቻናልክ የምትለቁ ማለት ነው አይደል እንዴ ማለት ባለትዳር ነግ አደለ? ያው ባለትዳር አርኩ እሺ። ምን ማስታየት እኮ የምሰጠው ግራ ገባኝ። ጋይስ፣ የእውነት በጣም ይደብራል። እኔ በጣም ነው ደነገጥኩት። አስቡት ሩታ ምን ይሰማታል? የእውነት እንዴ ሩታ እኮ በነገራችን ላይ እኛ ነው የምትዋሸው እንጂ እኮ እስካሁን ልባ እንደተጎዳ ነው ጋይስ። ለኛ ግን ጠንካራ እንደሆነች ምንም ነገር ስለ አብርሽ እንደማታስብ ትሆናለች፣ እንጂ በቪዲዮ ይሄ እኛ ሴቶች እንታዋወቃለን። ገባችሁ አይደለ? የምናፈቅሮ ሰው ተውና፣ የምንወዶ ኖርማል የምንወዶ ሰው ስናጣ ምን ያህል እንደሚከብደን እናውቃለን አይደለ? እና አብርሽ ደግሞ የገረመኝ የአብርሽ ነው እኮ። እንዴት ነው አንድ ሴት ልጅ ለዛም ጓደኛ ፔስት ጓደኛ የሆናችሁ ከእናንተ ጋር ተኝቷል ጋይስ ከናንተ ጋ ተኝታ ምንም እኮ አልመሰለም። ጋይስ እኔ ቦን ያገራ ላይ ቀውጣለሁ። እኔ ቦን ቀውጬ ነው ሞታ። እሱ ምን አለ ጋይስ? ውሻት ውሻት እንደተለመደ ማለት ነው። አብርሽዬ ማንም ማወቅ የለበትም እኮ ናለ ጋይስ። ሰማችሁ? ለማንም እንዳትነግሪ እንዳትነግሪያችሁ ማንንም ማወቅ የለበትም ላልኩ እያለሁ ማለት ነው ጋይስ። አስባችኋታል? በጣም ከባድ ነው ጋይስ ማለት ሩት። ተናሰብኩኝ እኔ ሴት ነኝ። የምሰማ ነገር አለ ጋይስ ሴት ስትሆኑ ታውቃላችሁ። አሁን ሴት ስትሆኑ ሴት ምን እንደምሰማ ስለሚታውቁ ማለት ነው። እና በጣም ነው ተንቀሳቀሳችሁ ማርያምን፣ ምንም ከእናንተ ስትጀምር ምንም የምንማረው ነገር የለም። በጀመራም አመጣጣቸው ምንም ነገር የሚያስተ በተለይ ከሩታ ጋር ከመጣ በኋላ ምንም የሚያስተምር ነገር ሰርታ ያጣቅም ባይ እኔ ቅርታ አድርጉልኝ። ሌሎቹ የአብርሽና የሩታ ብዙ ነገር ተምረናል፣ ፍቅር ተምረናል። ምንም ምንም፣ ዜሮ ዜሮ። ጋይስ ቅርታ አድርጉልኝ። ዜሮ ገባቸው አይደለም። ምን የሚያስተማር ነገር የለም። ምንም ነገር ማለት ዝሙት ነው። እሷም ወንድ ስታመጣ ነበር፣ እሱም ደግሞ አሁን ባስበት ህዝቡ እንዲስተካከል ነው። ባይዘው አስተያየት የሚሰጡ አይደለ? እሱ ባስበት። በቃ መስማ ጥጥ። በነገራችን ላይ ከመሬት ተነስቶ ሰው ቢሰድበ ከወከ እሱ ችግር የለውም፣ ብ መስማክን ጥጥ አድርጌ ወደፊት ትሄዳለ። አሁን ግን ተመልካች ንቅ ተመልካች የማይመጥን ቪዲዮ የምትለቁ አንድ ቀን ግን አንድ ሰው የማይክ ሰው ታጣል። አብርሽ ማለት ነው ወደ ራሱ እትመለስ አድር ነው። በነገራችን ላይ ብር ይመጣል ይሄዳል በብዙ ሰው ያየን ነው ባይዘው፣ በብዙ ሰው አብርሻውን ገና ምንም እኮ ምንም ያልገባ እኮ ነው ያልተማረ፣ ምንም ነገር ምንም ሙድ ያልገባ ኢዮት ያልገባ ነው አብርሽ ባይዘው። ምንም ማቅ ምንም ማለት ነው። አረበ ኢየሱስ! እናንተ አስራ ሁለተኛ ክፍል የተማራችሁ ተውና እኛ ምንም ሳንማር አረብ ሀገር የመጣ ነው ከናንተ የበለጠ ስማርት ነን። ራሳቸው ቪዲዮ ራሱ እኮ ኤዲት ማድረግ አይችሉም ባይዘ። ገባችሁ አይደለ? እኛ ግን ኤዲት ያደረገን ታምፕሌት የሰራል ሰባብረም ማለት ነው ግን፣ ለምንድን ነው እንደዚህ ያልኳቸው? ጋይስ ከሰው ነው መማር ያለብን ብዬ አስባለሁ። በተለይ ማለት ነው አብርሽ፣ አሁን ያደረክ ያለው ስራ በጣም ያስጠላል። ለወጣት ምንም ያስተምር ነገር ያስተላለፍክ ካይደለም፣ ነገ ደግሞ አንድ ተመልካች አታለ የሚመለክት ሰው ታጣለ። ያስጠል ስጀምር፣ እኔ ቅርታ አድርጉልኝ። እዛ ቤት የሚሄደው ቪዲዮ ለመስራት ነው እውነቱ ስነግራችሁ ምንም ነገር ምንም የማገኘው ነገር የለም። ታውቃላችሁ እኔ በሕይወቴ የሚያስተምረኝ ነገር ነው የማዳምጠው። የምወዱ እኔ እንኳን እግዚአብሔር ነው የሚላቸው ኢትዮጵያው የእውነት በጣም አዳማጭ ነኝና እርቅ ማድ በጣም ነው የምወዱ። በጣም እዚህ አገር መጥቼ እስከ ዛሬ የሚናፍቀኝ እርቅ ማድ የሚባል አዲስ አበባ ሁኜ በቃ በቃ ሬዲዮ ከስሬ ያጠፋ በጣም ነው በሳምንት የሚከታተለውና ከዛ ነው የተማርኩት እውነት ለመናገር ሕይወት ያስተማረችኝ ኢትዮጵያዊ ነኝ ኢትዮጵያ ስላችሁ ገጠር ነው ያደግኩት ባይዘወይ ግን አምስት ዓመት አዲስ አበባ ተቀምጫለሁ ከዛ በኋላ ወደ አረብ ሀገር የመጣሁት እና ብዙ ነገር ነው ሕይወት የሚያስተምረው እናንተ ግን ምንም ለተመልካች ምንድን ነው ክሬታ አድርገን ምን ሰራ ብላችሁ ማታስቡ አሁን ፕራንክ ነው ፕራንክ እኮ በነገራችን ላይ ፕራንክ መዝናኛም ነው አስተማሪም መሆን አለበት ዝም ብላችሁ እነዚህ የተከሳከሳችሁ አልጋ ላይ የተገለባበጣችሁ የተታሻችሁ አይደለም፣ ያስጠላል። በቃ ተመልካች በተለይ ማለት ነው። ተመልካች አብርሽ የምትደግፎት በቃ እናንተ የሚመጥን እንዲሰራላችሁ አድርጉ። የእውነት እውነት ኢዝብኮ መጥቶ ሲያያችሁ እውነት በቃ አሪፍ ስራ የሰራችሁ ይመስላችኋል እኮ የእኔ አብዛኛው ወጣት ማለት ነው ከኔም ጭምር ስለምንሰራባችሁ ነው። እኛ እኮ ቢዝነስ በእናንተ የሰራን ነው ጋይዘ እና በተለይ ደግሞ ለቺ ሴት ማለት ነው ቆርጣችሁ አደርሱልኝ፣ በእናታችሁ አንቺ ሴት ልጅ ነሽ፣ ለራስሽ ክብር ይኖርሽ። እንደዚህ የተገላለሽ ከወንድ ጋር እንደዚህ የሆንሽ ነገ ወንድ ልጅ ታገባለሽ። መቼም አብረሽ አታገቢም፣ ቤስት ፍሬንድሽ አይደለ? አታገቢም አይደለ? እዮት ይኖርሻል። ነገ ምን እንደሚያጋጥምሽ አታውቅም። አንቺ እንደዚህ የቀለርሽው አንቺ ላይ ቢደረስስ? አውሩታ ሩታ መቼም በዚህ ደስተኛ ትሆናለች ብዬ አላስብም። ነገ አንቺ ላይ ይሄ ነገር ቢፈጠር ምንድነው የሚሰማሽ? ለራስሽ ክብር ይኖርሽ፣ ለራስሽ ቫይሉ ይኖርሽ። እኔናት